በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር በብዙ ጸጋ የተቀበልን የተቀበላችሁ ምሕረቱ የበዛልን የበዛላችሁ የእግዚአብሔር ልጆች ተለት ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ብሩካን የእግዚአብሔር ልጆች ሁላችሁ ሰላም ለእናንተ ይሁን። እንደምንቆያችሁ ሁሉን የሚይዝ አምላክና ጌታ በራይታችን መስቀል ላይ ዕዳችንን የከፈለ መድኃኔ ዓለም ከአባቱ ከአብ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን፣ ዛሬ ጠላት እንድታውቁት የማይፈልገው ጠላታችን ፈጽሞ እንድናቋም የማይፈልገውን ሀሳቦች ነው የምናየው። ከዛ በፊት ግን ሁለት ማሳሰቢያዎች እንደተለመደው አሳስባለሁ። የመጀመሪያው ማሳሰቢያ እጅግ የተወደዱ ካህን የነበሩ በኋላ ግን በዲያቤቲክ ምክንያት እግሮቻቸው ሁለቱም ተቆርጠው ቤት የተኙ ሰው የረሳቸውን ካህን ነው የምናስበው። እንረዳችኋለን፣ እናግዛችኋለን። የአጋፔ ቤተሰቦች እንግዲህ በተለያየ ዘመን ወደኛ የሚመጡ እንግዶች አሉ፣ የምናስተናግዳቸው። ይህን አባት እናስተናግዳለን። እሱን መርዳት መደገፍ የምትፈልጉ በስልክ አሳውቁኝ፣ 9114180 ዋትሳፕ፣ ቴሌግራም፣ ቫይበር፣ ቦቲም ላይ አለው። እንዲሁ ደግሞ ቅድስት ሀገር ለአስር ቀን ለገና ስለምንጓዝ አብረን መጓዝ የምትፈልጉ ቤተሰቦቻችሁን ጥለኞቹ ናችሁ መላክ የምትፈልጉ ይህን የተቀደሰ ጉዞ እንድትካፈሉ እንዲሁ አሳስባለሁ። በሁለቱም አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች እግዚአብሔር ልጆች፣ እንግዲህ ቅድም መነሻ ላይ እንዳነሳሁት ጠላት ጠላት እንዳለን ታውቃላችሁ። አባቶቻችን ጥንተ ጠላታችን ነው የሚሉት። ከጥንት ዘመን ጀምሮ ጠላት ነው። የእግዚአብሔር ልጆች ጠላት ነው። ሊገድል ሊያርድ ሊያጠፋ የሚመጣ ለምድ የሚለብስ በግን የሚመስል ጠላት ነው። ይሄ በግን የሚመስል ጠላት መንፈሳዊ ጠላታችን ነው። እና ሳናቀው ነው ውስጣችንን የሚገድለን። ሳናቀው ነው እንድንስት መንገድ እንዲጠፋብን የሚያደርገን። ሳናቀው ነው የሚያታልለን። እና ሁሌ ሀሳቡን ማወቅ መረዳት ያስፈልጋል። በተለይ ደግሞ በመስማት እንዳናውቃቸው፣ በመማር እንዳናውቃቸው የሚፈልጋቸው እውነቶች አሉ። እነዚህ ነገሮች ካወቅን ነፃ እንደምንወጣ ያውቃል። እና የመጀመሪያው ነገር የእግዚአብሔር ልጆች መሆናችንን እንድናውቅ አይፈልግም። የእግዚአብሔር ባሮች ነን ብንለው ችግር የለበትም። እሱም ባሪያ ነው። ብዙ ባሮች አሉ። ያላመኑ ከእግዚአብሔር እጅ አድረው በእግዚአብሔር እጅ የተመገቡ በእግዚአብሔር መግቦት የሚያድሩ ባሮች አሉ። አንድ ትልቅ ቤት ውስጥ የሚያገለግሉ ባሮችና የጌታ ልጆች አሉ። መብታቸው እኩል አይደለም። መጨረሻቸው፣ ፍጻሜያቸው፣ ዴስቲኒያቸው እኩል አይደለም። ግን ባሮች ናቸው እንጀራ ይበላሉ። ስለዚህ እኛም ባሪያ ነን ብለን እንድናምን ችግር የለበትም። ብንችል እግዚአብሔርን ባሪያም ባሪያ ጌታዬ ነው ብለን እኛም ባሮች ነን ብለን ባናምንና የለም ብንለው ደስ ይለዋል። እግዚአብሔርም ሰይጣንም የለም ብለን የምንኖር ሰዎች ብንሆን ደስ ይለዋል። ካልሆነ ግን ቢያንስ እግዚአብሔርን ባሪያ አምላካችን እሱ ጌታችን፣ ባሮች ነን ብቻ ብለን እንድናምን እሱ ላይ ብዙ ችግር የለበትም ምክንያቱም ባሪያ እንደማያወርስ ያውቃል። ባሪያ ክብር እንደሌለው ያውቃል። ባሪያ የሆነ ጊዜ ምግብ ለስራ ነው ኑሮ በቃ ይሰራል ይበላል። ሌላ ህይወት የለውም፣ ክብር የለውም፣ ሽልማት የለውም፣ ውርስ የለውም። ስለዚህ ባሪያን ብለን ብናስብ የባርነት መንፈስ ተስፋ እንድንቆርጥ መጣል፣ መረሳት፣ መተው ስሜት እንዲሰማን እንደሚያደርገን ያውቃል። አሁን ብዙ ኦርቶዶክሳዊያን እንዲህ አይነት ስሜት ይሰማላል ታውቃላችሁ። እግዚአብሔር ትቶኛል፣ ብቸኛ ነኝ፣ ሰው የለኝም፣ እግዚር ብቻ ነው ያለኝ ከእግዚአብሔር ተጨማሪ ሌላ ተስፋ ቢኖር ደስ የሚለን። ለምንድን ነው እንደዚህ ዓይነት ቃላት የምንናገሩ መሰላችሁ? ውስጣችንን የባርነት መንፈስ ስለሞላው ነው። በአምላካችን ፊት የልጅነት መብት እንዳለን፣ በፍቅር ቦታ እንዳለን አናውቅም። ጠላቴን እንድናቅ አይፈልግም። ባሮች ነን በቃ። ባሪያ ሁል ጊዜ ጌታው ያለውን ሲፈጽም ይኖራል። እንደተመረረ ይውላችሁ፣ ጨው የሌለው ምግብ እየበላ እንዲሁ ተገዶ ይኖራል። ተገደን የምንኖር ተገደን ምናመልክ፣ ተገደን ምንጸልይ። ለመኖር ስንል ምንጸልይ፣ ለፍቅር አይደለም። ፍቅራችንን ልባችን ከጌታችን ጋር በመዋደድ ለማገናኘት ሳይሆን ተገደን ምንጸልይ። በቃ ችግር እንዳይመጣብን ብቻ ምንጸልይ። የባርነት መንፈስ እንዲኖረን ይፈልጋል። ስለዚህ የእግዚአብሔር ልጆች መሆናችን እንድናውቅ አይፈልግም። ክብር የእግዚአብሔር ቃል በወንጌላችን አንደኛ ዮሐንስ ምዕራፍ 3 ቁጥር አንድ ላይ የእግዚአብሔር ልጆች ተብለን ተጠሩ ዘንድ አብ እንዴት ያለውን ፍቅር እንደሰጣችው ይላል። ተሰጥቶናል። እኛ ሁላችን እግዚአብሔር ልጆች ነን፣ እውነቱ እሱ ነው። በተግባር መሬት ላይ ያለው እውነት እኛ የእግዚአብሔር ልጆች ነን። እግዚአብሔርን በሰማያት የምትኖር አባታችን ብለን በመጥራት የታደልን ህዝቦች ነን። ይህንን እውነት እንድናምነው አይፈልግም። ኢብን ብናቆም ችግር የለበትም፣ እንድናምነው ግን አይፈልግም። እኔ የእግዚአብሔር ልጅ ነኝ፣ እኛ እግዚአብሔር ልጆች ነን ብለን እንዳናምን አድርጎ ይከላከለናል። በተለያዩ አስተሳሰቦች፣ ፍልስፍናዎች ውስጣችን በሚፈጠሩ በሚበለጨለጩ ሀሳቦች ልባችንን ይወስደዋል። ለምሳሌ እንደዚህ እግዚአብሔር ልጅ ከሆንክ ታለ ታዲያ ይለናል። ብዙ ጊዜ ልጅነታችንን ያጠቃል። ጌታችን ኢየሱስ ክርስቶስን በተራራው ላይ ሲፈትነው መጀመሪያ የእግዚአብሔር ልጅ ከሆንክ ለምን ራበ፣ ለምን ድንጋዩን ዳቦ አርገህ በላምን ያለው። ለምን ቸገረ? የእግዚአብሔር ልጅ ከሆንክ ታዲያ ለምን ሳታገቢ ቀረሽ? ለምን ሳትወልጅ ቀረሽ? የእግዚአብሔር ልጅ ከሆንክ ለምን ዕዳ ንብረትን አሸጠብ? ለምን ኃጢአተኛ ሆነ ቀረ ይለናል ማለት ነው። እግዚአብሔር ልጅ መሆናችንን ማረጋገጫ አድርጎ የሚያቀርበው ስሜታችንን በቅርቡ አጠገባችንን ባለው በጎደለን ነገር በተራበን ጊዜ በዳቦ እያደረገ ሊያስክደን ይሞክራል። በእርግጥም እኔ የእግዚአብሔር ልጅማ በሆነ ይህ አይደርስብኝም ነበር ብለን በእግዚአብሔር ልጅነት ላይ እንድንጠራጠር ያደርጋል። ስለዚህ ልጅ መሆናችንን እንድናውቅ ወይም እንድናምን አይፈልግም። ይህን ማወቅ አለባችሁ። ልጅ መሆናችንን ካመንን ድል እንደምንነሳው ያውቃል። በልጅ ቀልድ የለም። አንድ ክርስቲያን አንድ ኦርቶዶክስ ክርስቲያን የእግዚአብሔር ልጅ ብሎ ካመነ በእውነት ማንም አያሸንፈው፣ ማንም አያሸንፈው። ከእግዚአብሔር ጋር ላለው ግንኙነቱ ምንም ነገር አያግደው። ይህንን ያውቃል ጠላት። ስለዚህ ልጆች መሆናችን እንዳናምን የመከላከል እንደዚህ አይነት ትምህርቶች እንዳንሰማ እንድንጠራጠራቸው በቃ ሌላ ነገር በመስማት ጊዜያችንን እንድንፈጅ፣ እምነት ከመስማት ስለሆነ አሰምተን እንዳናምን ብዙ እንቅፋቶች ሊፈጥርብን ይችላል። ይህን በደንብ ለይተን ማወቅ አለብን። ሁለተኛው በእግዚአብሔር የተወደደን መሆናችንን እንድናቅ አይፈልግም ጠላት። ዋና ተልዕኮ እግዚአብሔር ይጠላቸዋል ብሎ ማሳመን ነው እኛን። እሱ እግዚአብሔርን ስለሚጠላው ፍቅር በልቡ ስለሌለ እግዚአብሔር የሚወድ አይመስለውም። ይኸውላችሁ እኛ ይኸውላችሁ እኛን በመሰለው ሰው በሆነው ቤተልሔም በተወለደው ከእናታችን ከም በቤታችን በጌታችን በኢየሱስ ክርስቶስ የእግዚአብሔርን ፍቅር ያውቀናል። ሰይጣን ግን እልከኛ ልብ ስላለው የእግዚአብሔርን ፍቅር አልተረዳም። አንዳንድ ሰዎች እንኳን ፍቅር አይገባቸውም አይደል? በጣም እልከኛ ሰዎች አሉ። ብትወዳቸው ብትወዳቸው ብትወዳቸው ፍቅራቸውን አፈር የሚያበሉ ሰዎች አሉ። ማይገባቸው ጠላት እንደዚህ ያሉ ልቡ የሰይጣን ሳይኮሎጂ ይሄ ነው፣ ፍቅር አይገባውም። ስለዚህ እግዚአብሔር እኛን እንደማይወደን ነው ሊያሳምነ የሚሞክረው። የፍቅር ማዛ ሽው አለበት። ስለዚህ ሚሰብከን ጥላቻ ነው እና የሚገርማችሁ በውስጣችን ሀሳብ ያገባል። ስንመቸው አንዳንዴ፣ ስንጠራጠር፣ ሲከፋን ነገሮች ሲመሰቃቀሉበት እግዚአብሔር ላይ ስንነሳ ውስጣችን አንዳንድ እግዚአብሔር ላይ ይነሳ የለ ሰላማዊ ሰልፍ መውጣት ይፈልጋል። አምላኮ ላይ መፈክር ዞ መውጣት ይፈልጋል። ያን ጊዜ ይጽፍበታል ያንን ሰሌዳ ማለት። ጠላት ክፉን ያሳየናል፣ በኑሯችን የገጠሙን ነገሮች ሁሉ ያሳየናል። ይሄ ኑሮ ነው ወይ እንድንል ያደረገናል ማለት። ስለዚህ እግዚአብሔር አይወዳችሁም የሚለውን እምነት ውስጣችን እንድናሳድግ ያደርገናል። አሁን እንግዲህ ይኸውላችሁ አሁን እኛ ህዝብ ማለት ነው፣ ተሰልፈን አንድ አራት አምስት መቶ ሰው አሰልፋችሁ ቃለ መጠየቅ ብትሰሩ ምናልባት ስልሳ ሰው ነው እግዚአብሔር ወደኛ ብሎ የሚያምኑ፣ አራት መቶ ምናምኑ ሰው አልወደድም ብሎ ነው የሚያስበው። የዚህ ውጊያ ውጤት ነው ያ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ብሎ ጌታ ኢየሱስ ክርስቶስ እንደወደደን ነግሮናል። የእግዚአብሔር ልጆች ተብላችሁ ተጠሩ ዘንድ እንዴት እንደወዳችሁ እንዲሁነን መወደድ ያመጣው ስጦታ ነው። ይሄ ክርስቶስ ራቁቱን በመስቀል ላይ የመሰቀሉ ዋና ምክንያት የእኛ መወደድ ነው። እኛን ስላፈቀረን የሆነ ነው። ክርስቶስ ለመላእክት አልተሰቀለም። ክርስቶስ የተሰቀለው ለእኛ ለሰው ልጆች ነው። እስላሙም ክርስቲያኑም ይህን እውነት ማወቅ አለበት። ኢየሱስ ክርስቶስ በመሰቀሉ ምክንያት የሞትን ዕዳ ከፍሎልናል። መሞት ይገባን ነበረ ያ የሞት ዕዳ ስለተከፈለልን ነው እኛ ንሳ ብንገባ ብንቆርብ የምንድ ነው ያችሁ መዳን አቻለን እሱ ነው። ይህንን እውነት ግን እንዳናቅ ያደረገናል፣ እንዳናምን ያደረገናል። ይህን ብናቀውም በእውቀት ደረጃ ችግር የለበት፣ እንዳናምን ግን ያደረገናል። እግዚአብሔር ይወደኛል የሚለውን የህይወታችንን ጠንካራ እምነት ማሳደግ በየቀኑ ጠዋትና ማታ መጸሎታችን በእሱ የተወደደን የጊዲያ መሆናችንን መናገር አለብን። በእግዚአብሔር የተወደዳችሁ ናችሁ፣ ብሩካን ናችሁ። እግዚአብሔር ልጆች እውነትን በፍጹም በምንም መንገድ እንዳትቀይሩት። የቸገረንም፣ የጉደለንም የታመምንም ሰውነታችን የሆነ ነገር ቤታችን ችግር ይፈጠር፣ እግዚአብሔር ግን ይወደናል። የእግዚአብሔር ፍቅር በዛ አይመዝን እና እግዚአብሔር እንደሚወደን እንድናውቅ አይፈልግም። ሌላው ተስፋ እንዳለን እንድናቅ አይፈልግ። ተስፋ የእግዚአብሔር ልጆች አይደለን? ቅድም እንደተባለን ተወደን የለ? የተወደደና ልጅ የሆነ የተስፋ ባለጸጋ ነው። እንኳን እግዚአብሔር ለልጆቹ እኛ ለልጆቻችን ተስፋ አለ። ጥሩ ትምህርት ቤት የምናስተምራቸው ውድ ክፍያ እየከፈለን የምናስተምራቸው ምን እንለፋላቸው? ተስፋ ስላለን ልጆቻችን ላይ ተስፋ እናደርጋለን። እነሱም በእኛ ላይ ይተማመናሉ። አይጥለኝም አባት እናቴ ብሎ ያስባሉ። ደስተኛ ሆኖ ቤታችን ውስጥ ይኖራሉ፣ ያድጋሉ። ተስፋ ስላላቸው ነው። የህይወት ብርሃን ነው ተስፋ። ተስፋ ይኸውላቸው ከሶስቱ አይማድ አንዱ ነው። በሰው ህይወት ውስጥ እምነት፣ ተስፋ፣ ፍቅር። አንደኛ ቆሮንቶስ 1313 ከሁሉ ፍቅር ይበልጣል። ግን ተስፋ ደግሞ አለን። እኛ ክርስቲያኑ ተስፋ አለን እዚያ ከኛ ጋር እግዚአብሔር ሁል ጊዜ ይጠብቀናል፣ ይሳሳልናል፣ አይጥለንም። ጋሻችን ነው፣ መሃላ ምሎልናል፣ በእጆቹ መጽሐፍ ቀርጾናል፣ ፀጉራችንን ቆጥሮ ያውቃል። ከድንቢጦች እንኳንኛ እንኳንኛ ለድንቢጦች እንኳን የሚያስብ ጌታ አለን። ደግሞ የዘላለም ክብርና በረከት አለን፣ ነጭ ልብስና አክሊል አለን። በበጉ ሰርግ ገብተን የምታደም መለኮታዊ ጥሪ ያለን የዘላለም ልጆች ነን ወራሾች ነን፣ በእግዚአብሔር መንግስት ይህንን ተስፋ እንድናምን አይፈልግም? ሞትን እንድናምን ግን ይፈልጋል። ሲኦል እገባለሁ ገሃንም ነው ቤቴ ተስፋ የለኝም ብለን እንድናምን ያደርግልናል። በተለይ ወንጌልን የማይማሩ ሰዎች እንደዚህ ነው ብዙዎቹ የሚያምኑት። ተስፋ አለን ብሎ አያምኑ በልባቸው። ጠጋ ብላችሁ ጠይቁ፣ ማንንም ከወንጌል ራቅ ያለን ሰው ጠጋ ብላችሁ ጠይቁት። ቤቴ ሲኦል ነው ብሎ ዝም ብሎ ያመነ እንዳይመስላችሁ፣ በልቡ ሀሳብ ስለገባ ነው፣ ጠላት ስላስገባበት ነው። እያቸው፣ እኛ ወንጌል ሰብከን ይህን ሀሳብ ነው የምናፈርሰው። ሰዎች ወደ አምላካቸው ዓይኖቻቸውን ቀና አድርገው እንዲመለከቱ፣ ወደ ላይ እንዲያሻቅቡ፣ ወደ ተስፋቸው፣ ወደ ብርሃናቸው እንዲመጡ፣ ወደ ጸጋው ዙፋን በእምነት እንዲቀርቡ ነው። ዙፋኑ የጸጋ ዙፋን ይባላል። የስጦታ፣ ሙሉ ስጦታ ያለበት ዙፋን ነው ሙሉ ስጦታ ያለበት ይሄ አባባ ገና የሚባለው ሳንታክሎስ ሲዞር በአባባጉ ውስጥ ብዙ እቃ ስጦታዎችን ይዛለ። ልጆች አባባ ሳንታክሎስን ያገኘ ሰው ብዙ ስጦታ ይቀበላል። ልጆች ይቀበላሉ። እግዚአብሔር ለእኛ ለክርስቲያኖች የገና አባት ነው። አንድ ልጁን የሰጠን ነው። ብዙ ጸጋር የሰጠን ነው። ልጅነት፣ ዋስትና፣ ክብር፣ ተስፋ በረከት፣ ብርሃን፣ ብርታት፣ ቅድስና በጣም ብዙ አይነት በረከቶች አሉ። በዙፋኑ ስር ወደ ጸጋው ዙፋን በእምነት እንቅረብ ሲለን የጸጋው የዙፋኑን በጸጋ የተሞላ በሀብት የተሞላ በመንፈሳዊ ሀብት የተሞላ ነው። ወደ እግዚአብሔር በእምነት ስንመጣ የዚያ ጸጋ ተካፋዮች ነን። ጠላት ግን ይህን ያውቃል። ተስፋ የላችሁም ነው የሚለን። ተስፋ ሳይቆርጥ ተስፋ እንድንቆጥል ይሰራል። ጠላት ይህን እወቁ ተስፋ ሳይቆርጥ ተስፋ እንድንቆርጥ ይሰራል። እኛም ተስፋ ልናስቆርጠው ይገባል። በያው አምላካችን በኢየሱስ ክርስቶስ ፍቅር ፈጽመው እንዳትጠራጠሩ ጌታ እግዚአብሔር እንደሚወደን ያምንን ቀን ጠላታችን እንድል እንነስዋል፣ ሀሳቡንም እናፈርሰዋል፣ እንቃወመዋል። እግዚአብሔር ልጅ ተስፋ ያለን ህዝቦች ያውም ተስፋን የሰጠ የታመነ ነው ተብሎ ተጽፎለታል። ታማኝ ነው። የገባውን ኪዳን አልበላ በጥንት ዘመን ጀምሮ ከና ብርሃም ዘመን ጀምሮ የተናገረውን ፈጽመዋል። እሱ አምላክ በእኛ አምላክ እና እነዚህን መሰረታዊ ነገሮች እንዳናውቃቸውና እንዳናምናቸው ይከላከለናል። ሁልጊዜ ይህንን አስቡ። በዚህ ጉዳይ ላይ በደንብ አእምሯችሁን አሰልጥኑ። ይህን ትምህርት ሰምታችሁ ይገባዋል የምትሉ ዘመዳችሁ ላኩት። አንድ ቀን ይሰማዋል ሽራርጉ በቴሌግራም በምን በምን፣ ለብዙ ሰዎች ችግራቸው ውስጣቸው ያለው ችግር ነው፣ ያ ልባቸው ውስጥ ያለው ችግር። እግዚአብሔር ይሰማን በልባችን ጻፍልን። የማስተዋል መንፈስ የማወቅ የጥበብ መንፈስን እግዚአብሔር ይስጠን። መንፈስ ቅዱስ ይቀድሳችሁ፣ የልቡናችሁ ብሻ ትፈጽምላችሁ። ኮሜንት አርጋችሁ አስተያየት ጽፋችሁ መርቃችሁ ንጡ። እናንተ የምትመርቁኝ የምርቃት ነው በረከቴ። እግዚአብሔር ልጆች ደስ ብሎ የማገለግላችሁ ደስ ብላችሁ መርቁ፣ ላይክ አርጉ። እግዚአብሔር ይባርካችሁ ቸርነቱ ምሕረቱም ከእኛ ጋር አባቶቻችን አምላክ ምስጋና ይግባው። ቀሲስ አሸናፊ በበላ ሰላም